አንዳንድ ሰዎች ለምንድን ነው ምግብ በቀደደው አፋችሁ የምትቀደዱት? ማለት ነው። ሰላም ሰላም። ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እኔ በጣም ታግሼ ነበረ በጣምም አልፌ ነበረ። አሁን ግን ማለፍ አልቻልኩኝም። አንድ ሰላም ለምትባል ቆሽቋሻ አድርሱልኝ። የብሩኬንና የሃይሚን ፎቶ ተሸክመሽ ከሃይሚ አናት ላይ አልወርድም ብለሻል። አናትሽ ፍለስና። ምን ሆነሽ ነው አንቺ? ያዙ ይልቀቁኛልሽ። ብዙ ነገሮች እኮ ሰምቻለሁ። ደርሶኛል አለኝ አንቺ ማለት ነው ቦይስሽ ለሀይሚ ምን ያክል መርዝ እንደሆንሽ ማለት ነው። መርዝሽን ደግሞ ዛሬ ረጭሽ ደግመሽ ማለት ነው። ሀይሚ ከብሩኬ መታረቅ አለብሽ። አንቺ ነሽ ነገሩን ሁሉ ማስተካከል ያለብሽ። ሱሴን ከብሩኬ ሱሴን አንቺ ነሽ ማስወጣት ያለብሽ ይሄንን ድርሻ አንችነሽ የምትወጩ አንችነሽ ነገሩን እንድታስቆሚ የምትችው አንችነሽ ከህይወታችሁ ሱሲን ማስወጣት የምትችው ምናምን ነገር ብለሽ ተቀደች። ሀይሚ ምን አድርጋ ነው? እንዴት አድርጋ ነው ህይወት የምታስወጣት? ብሩኬ ጋር ነው ያለችው። ብሩኬ ነው እሷን ሊያስወጣት የሚችለው። ቤስት ፍሬንዱ ለእሱ ነው አይደለ? ቤስት ፍሬንድነቱ ለሀይሚ ሳይሆን ለብሩኬ ነው። ከቡሩኬ ጋራ ነው የሚግባቡት። የብዙ አመት ቤስት ፍሬንድ ናቸው። እሱ ሊያስወግዳት ነው እንጂ የሚችለው። ሀይሚ ምን ብላ ነው የምታስወግዳት? ሀይሚ ክብሯን ዝቅ አድርጋ ምናምን እዛ ባሌን ጣይልኝ ብላ ትደባደብ? አንቺ ቀፎ ማለት ነው። በሀይሚ በክብሯ ማትደራደር ሴት ናት እ በወንድ ምክንያት ተጣላች ሃይሚ ተብሎ ስሟ እንዲጠፋ ሲጀመር፣ አንቺ ሃይሚን የት ትወጃታለሽ? ይቺ ሃይሚ ተንከሲስ ብሩኬን ትተውልን ብለሽ እኮ ያወራሽ ነች። በፕራይቬት በዛ በጉሩብ በጉሩብ ሌላ ታዋሪ ያለሽ በትክታክ መተሽ ደግሞ ሌላ ሚስኪን ሚስኪን እቃቃ ትጫዋቻለሽ። ከዛሬ ጀምሮ አፍሽን ትዘጊያለሽ። ቦይስሽም ይወጣልሻል። ለሀይሚ የምትያተን ሀይሚ ወፈረች፣ አረገዘሽ ብለሽ ያወራሹ ራሱ አንቺ ነሽ። ደብቄልሽ ነበረ፣ ግን አሁን ከትዕግስት በላይ ከሆንሽ ስለሆንሽ አውጥቼ ለሃይሚ ወዳጅ እና ለቡርኬ ወዳጅ ለትክክለኞቹ ሰጥልሻለኝ። ምክንያቱም በሃይሚ ቀልድ አናቅም። ይሄ ምግብ በቀደደ አፍሽ መታሽ ሃይሚ ላይ ልትቀደጅ አትችም። ስነ ስርዓትሽን ትይዣለሽ። ምንም አታመጭም። ምንም አታመጭም። ማንም አንችን የሚፈራ ሰው የለም። ሶ ሃይሚን ለማስጠቆር እከክሽን አታራግፊ። ሃይሚን ለማስጠቆር ለዙ ሰዳቢዋ በዝቷል። ለዙ ከፍ ዝቅ አድራጊዋ በዝቷል። እንኳን አንቺ ተጨመርሽ ማለት ነው። አስመሳይ ደግሞ እንደ አንቺ አይነቷ አስመሳይ የትም የለም። በጣም አስመሳይ ነሽ። ኦቨር ማለት ነው ውዶች። ክርስቶስን ነው ምላችሁ። ግሩፕ ላይ ቁጭ ብላ ማለት ነው ይች ተንከሲስ ሀይሚን ማለት ነው ይች ተንከሲስ አበዛችው። ብሩኬ ላይ ተጨማለቀች፣ ብሩኬ ላይ ተጨማለቀችበት ምናምን ነገር እያለች ስትረግጣ ስትሰድባት የምትል ሀይሚን ብሩኬን በጣም ነው የምትወደው ሃይሚን ግን በጣም ነው የምትጠላት ዛሬ ደግሞ ወታ በቲክቶክ ምናለች አንችነሽ ነገሩን ልታስተካክል የምትችው አንችነሽ ይችን ጠንፌን ልታስወጭ የምትችው ከህይወታችው አላለችም እንዴ ቤስት ፍሬንድነት እኮ ለሱ አይደለም ለብሩኬ ነው ብሩኬ ነው ሊያስወጣት የሚችለው አይ እኔ እዚጋ ፍቅረኛ አለችኝ የእኔና ያንቺ ቤስት ፍሬንድ እዚጋ ይቅር ይቀመጥ ህይወት አሁን እዚ ጋር እየተበላሻሸ ነው። ስለዚ አንቺ ከዚች ጋር ራቄና ሃይሚን ይቅርታ ልጠይቃት ብቼን ሆኜ። አንቺ የአንቺ መገኘት ለሃይሚ ደብሯት ሊሆን ይችላል ብሎ ነገሩን እዚ ጋር ሊያስተካክለው የሚችለው እዚች ጋር ብሩኬ ነው። እንደዛ አድርጎ ደግሞ ሀይሚ እምቢ ብትል ወደ ሃይሚን እንመለሳለን። ምንድነው ፍላጎትሽ? እሱ እኮ ተጠንፌ ርቆ ይቅርታ ጠይቀሽ አይደለም? ምንድነው ይቅርታማ አትቀበይው ብለን እንጠይቃለን ሀይሚን ከጠንፌ ተለይቶ ብሩኬ ይቅርታ ጠይቋታል ሃይሚ አላላትም ስለዚህ ከጠንፌ ጋር ሆኖ ይቅርታ ሲጠይቃት ጠንፌ ደግሞ እየሰደበቻት እየሳቀችባት እየተሳለቀችባት እንዴት ነው ይቅርታ ልትቀበል የምትችለው አንቺ ወርጋጣ ሃይሚ ላይ አፍሽን እንዳትከፍቺ በድጋሚ ክፍታ መዛፍሽን ዘግተሽ ተቀመጭ ሲጀመር የሃይሚ ጥላቻ በደምሽ ሰርጧል ሃይሚን በጣም ነው የምትጠያት አንቺና መሰሎችሽ እንዳንቺ አይነቷ መጎጥ ቀጥላ ትዋረዳለች ቀጥላ ትወጣለች አፍሽን የመግፈት መብት የለሽም። ሀይሚ ላይ ሞራን የለሽም። የሀይሚን እሩብ እንኳን እውቀት የሌለሽ ድንቁርቁር ሀይሚ ላይ መተሽ አፍሽን አትክፈጪ። ተከበሪ፣ ተከበሪ። ምን አይነቷ እስስት ናት! እዚ ጋ እሷን ለማስጠቆር፣ አንቺ ነሽ ይሄን ነገር ማስተካከል ያለብሽ። ታይ እንጂ ታይ በቡርኬ በወንድ የተነሳ ሀይሚ ከዚ ከሀለሌ ሴት ጋር እዛ ትደባደብ እና ከዛ ሀይሚ ኮይቺ ከቡርኬ ወንድ የተነሳ ተደባደበ፣ ምናም ተብሎ ከዛ ሌላ ሚዲያ ላይ ስሟ ይጥፋ። ሀይሚ በክብሯ የምትደራደር ሴት አይደለችም። ኮራ ዘና ጀነን ብላ ክብሯን ጠብቃ እና ክብሯን አስጠብቃ የምትፈልገውን ነገር ማድረግ የምትችል ሴት ናት። ንገሩን ባይ ቅል አደርሱላት ቆርጣችሁ ቆራርጣችሁ እየወጣሽ ሃይሜን የምታስጠቁሪበትን መንገድ ልታቆሚ ይገባል፣ ልታቆሚ ይገባል። አንቺ ተመቼ ጀምሮ ነው ለሃይሚ አዛኝ ያደረገሽ? መቼ አዝነሽ ላታውቂያለሽ። ቁጭ ብለሽ ሀ አራት ሰዓት ሙሉ ስትሰድ ቢያት አደለ እንዲ የምትይው እዛ በጎችሽን ሰብስበሽ በግ ስታስጠላ ክርስቶስን እኔ ዛሬ ጨጓሬን የተላጠው አይሽ አይደለ ያቺ ባለፈው ለታ መታ ሃይሚን ሱሲ ጥፋት የለባትም ሃይሚ አንቺ ነሽ ያበዛሽው ብላ ጓደኝ ነኝ ብላ ወጣ ቢዲዮ የሰራችባት ያቺ ትናንትና መታ ይቅርታ ጠየቀች። አይቻለው። በሃይሚ እንደማትደራደሩ አለች። አዎ በሃይሚ አንደራደርም። በሃይሚ ድርድር አናቅም። ቀልድ አናቅም። በሷ እዛ አፍሽን የምትከፍችበት ቦታ ሄደሽ ክፈቺ። ሲጀመር አንቺ ለብሩኬም ለሃይሚም አታስፈልጊም ሲቀጥል ደግሞ ሀይሚና ብሩኬ ታርቀው ሲመጡ ያንቺን ይሄ አጉል የጥላቻሽን ጥግ እናዋጠዋለን ብለን ነው ጥግ የያዝነው ማለት ነው እንጂ ያወራሻትን ሁሉ እነሱ በቃ እነሱ የነ እነሱ ለቡርኬና ለሀይሚ ራሱ ያረኩ እያልኩኝ እያልሽ የተቀደስሽው ራሱ ቦይስ አለ። ለእነሱ ክብር ብዬ ነው ያላወራሁትኝም ያላወጣሁትኝም ቡርኬና ሀይሚ በሚዲያ እንደዝን እንዲባሉ ስለማልፈልግ ገብቶሻል። ማንም ሰው ተነስቶ እንዲወቅሳቸው ስለማልፈልግ ነው ዝም ያልኩትኝ እንጂ እኮ አንቺ እኮ ወራዳ ነሽ። እንደዚህ አደረጉ እንደዚህ አደረጉ እያልሽ የምታዋሪ ስለነሱ። ማን አድርጊልኝ አለሽ? እነሱ አድርጊልኝ ብለሻል? አላሉሽም ካደረግሽ አደረግሽ አፍሽን ዘግተሽ ተቀመጭ ክፍታም ካላረፍሽ ደግሞ ያልሽውንም ይሄንንም ላወጣልሽ እችላለሁ አስመሳይ ከአንቺ በለጥ አስመሳይ አለ እንዴ ላይክ ሼር